ከዚሁ ሳንወጣ የኢትዮጵያ ዲያስፖራ ማህበር በሳውዲ ያለ ህጋዊ የስራና የመኖሪያ ፍቃድ የሚኖሩ ዜጎች እንዲመለሱ የመቀስቀስ ስራውን መቀጠሉን አስታውቋል። ራሄል ተስፋዬ ተጨማሪ ዘገባ አላት። እሱን አንድ ምጠን ተመልሰን እንገናኛለን። በሳውዲ አረቢያ ያለ ህጋዊ የስራና የመኖሪያ ፈቃድ የሚኖሩ ዜጎች ወደ ሀገራቸው እንዲመለሱ በተሰጠው ተጨማሪ የቀነ ገጠብ ጊዜ ዜጎችን የማስመለሱ ስራ ስለመቀጠሉ የውጭ ጉዳይ ሚኒስቴር ይገልጻል። አሁን በቀረው ከቀናት ባልበለጠ የፎይታ ቀናት በሳውዲ በጅዳና በመዲና የጉዞ ሰነድ እየተሰጠ ነው ተብሏል። በተለይም ደግሞ ከዚህ ቀደም የሰነድ መስጠት ስራውን እንዳይቀላጠፍ ካደረጉ ምክንያቶች አንዱ ነው ሲባል የነበረው በረመዳን ጾምና በበአሉ ሳቢያ የቢሮዎች መዘጋት ከሐምሌ ሁለት ጀምሮ የተፈታ መሆኑ ተጨማሪ ዜጎችን ለማስመለስ ጥረት ደረግ ይሆናል ተብሏል። ከውጭ ጉዳይ ሚኒስቴርና የመንግስት ተቋማት በተጨማሪም የኢትዮጵያ ዲያስፖራ ማህበር በተለይም ዜጎች ወደ ሀገራቸው እንዲመለሱ የቅስቀሳ ስራን እየሰራ መሆኑን የማህበሩ ዋና ዳይሬክተር አቶ አብርሃም ስዩም ተናግረዋል። መምጣት የቻለው እየመጣ ነው። የተለያዩ ህዝባችን ባያዝድ የሚያደርጉ መረጃዎች እንዳሉ በደላሎች የሚነገሩ የሳውዲ መንግስት ይሄን አያደርግ ይሄ አይሆንም እየተባለ የመዘናጋት ሁኔታ እንዳለ እናውቃለን። ስለዚህ አሁንም በእኛ በኩል ማለት የምንችለው ምንድን ነው፣ ቅስቀሳውን መቀጠል አለበት እስከ መጨረሻው ሰዓት። ዜጎቻችንም ቢሆን በዚህ አጋጣሚ ማለት የምፈልገው ይሄ ውሳኔ ሀገራዊ ውሳኔ ነው። ንብረታቸውን ይዘው በህጋዊ መንገድ ወደ ሀገራቸው እንዲመለሱና በተራዘመው የጊዜ ገደብ በዘጠና ቀናቱ ተጠቅመው መመለስ ላልቻሉ ወገኖች እድል የሰጠ ቢሆንም የእፎይታ ጊዜ ከተሰጠ በኋላም በዜጎች ዘንድ የመዘናጋት ሁኔታ እየታየ መሆኑን የውጭ ጉዳይ ሚኒስቴር አስታውቋል። የኢትዮጵያ የዲያስፖራ ማህበር የቦርድ አባል የሆኑትና በሳውዲ ለረዥም ጊዜ የቆዩት አቶ ያሲራጁ ማህበሩ ዜጎች ያለምንም እንግልት ወደ ሀገራቸው እንዲመለሱ የማድረግ ቅስቀሳውን ቀጥሏል ያሉ ሲሆን ተጨማሪ ጊዜውን ተጠቅመው እየተመለሱ ያሉ የመኖራቸውን ያህል አሁንም ለትንሽ ጊዜ እንስራ በሚል የሚዘናጉ ዜጎችም አሉ ሲሉ ተናግረዋል። አንዳንዱ ሰው ስራ ይገባል ተመልሶ እቺ ወር ልስላና መጨረሻ ቀን ልምጣ የሚልም ሰዋል። መኖሪያ ፍቃድም ያውጅ ይሆናል። ባለፈው ጊዜ በነበረው የሚለው ፕሮፓጋንዳ ቀስቀሳውም ኮሚኒኬት እያደረግን እኛ እንግዲህ ከመንግስት ጋርም እየተነጋገርን ነው። ህዝባችን ሊመጣ ደግሞ የሁላችን ምኞት ነው። ተጨማሪ በረራዎች በኢትዮጵያ አየር መንገድና በሳውዲ አየር መንገድ አማካኝነት እየተደረገ ስለመሆኑም ተሰምቷል። አውሮፕላንም የኢትዮጵያ አየር መንገድም ብቻው ሊያነሳቸው አልቻለም ነበር። ለውጭ ጉዳይ በቀጥታ ግንኙነት አድርገን ደግሞ ውጭ ጉዳይ የሆነ አውሮፕላን ተከራይታችሁ ምክንያቱም የኢትዮጵያ አየር መንገድ በዘጠኝ መቶ ነበረ። ሌላው አየር መንገድ ግን ሺ አምስት መቶ ሺ ስድስት መቶ በቀሪው የእፎይታ ጊዜ ወደ ሀገራቸው ለመመለስ የሳዑዲ መንግስት በሰጠው ጥቂት የእፎይታ ጊዜ ውስጥ የጉዞ ሰነድ የወሰዱና እስካሁን ያልተመለሱ ዜጎች ወደ ሀገራቸው ለመመለስ ያላቸው የመጨረሻው የአማራጭ ጊዜ እንደሆነም ይታወቃል።

ቀዳሚ ወዳደረግነው ጉዳያችን ነው የምንሸጋገረው። የአዲስ አበባ ምክር ቤት አስረኛውን የአዲስ አበባ ከተማ መዋቅራዊ ፕላን አጽድቋል። ምክር ቤቱ እያካሄደ ባለው የአራተኛ ዓመት የስራ ዘመን ሶስተኛው መደበኛ ጉባኤ ላይ የከተማ መዋቅራዊ ፕላን አጽድቅ ያለውን ያለው በከተማ በኩል በተለይ ደግሞ ለምክር ቤቱ አባላት እንዳሉት ከሆነ የተቀናጀ የጋራ መሪ ፕላኑ ከተሰረዘ በኋላ የከተማ አስተዳደሩ የራሱን መሪ ፕላን ማዘጋጀቱን ገልጸዋል። እንዲሁም ደግሞ መዋቅራዊ ፕላኑ የከተማውን እድገት የተወሰነ በማድረግ ውስን የሆነውን መሬት በአግባቡ ለመጠቀም እድል የሚፈጥር መሆኑ መዘጋጀቱን ለምክር ቤቱ አስረድቷል። በአዲስ አበባና ኦሮሚያ መካከል ያለውን ወሰን ለመለየት በሁለቱ አካላት መካከል ጥናት የሚያካሄድ ኮሚቴ መዋቀሩን አመላክቷል። ከጥናቱ በኋላ የወሰኑ ጉዳይ በግልጽ መፍትሄ እንዲያገኝ ከንቲባ ድሪባ ኩማ ተናግረዋል። ምክር ቤቱ በአስረኛው የአዲስ አበባ መዋቅራዊ ፕላን ዙሪያ ሀሳብና አስተያየት ከሰጠ በኋላ በሙሉ ድምጽ ተቀብሎ አጽድቆታል ስለመባሉ ራይል ተስፋዬ ዘግቧለች። በሌላ በኩል የአዲስ አበባ ከተማ ምክር ቤት አራተኛ የስራ ዘመን ሶስተኛ መደበኛ ጉባኤ ተጠናቋል። በከተማው በተዘጋጀው እቅድ መሰረትም ማዕከላቱና ኮሪደሮችን የሚያለማና ና የሚቆጣጠር ኮርፖሬሽን ተቋቁሟል። በፕላኑ መሰረት ዋና ማዕከል፣ ሁለተኛ ማዕከል እንዲሁም ደግሞ በክፍለ ከተማ ና ወረዳ ደረጃ ማዕከላት ተለይተው ይተዳደራሉ ነው የተባለው። ኮርፖሬሽኑ እቅዱ ተግባራዊ በሚሆንበት ጊዜ ተነሺ የሚሆኑ ዜጎች ካሉ ምክትል ቦታ ና የካሳ ክፍያ ያመቻቻል የሚለውም ተወስኗል። የማዕከል ልማቱ የመጀመሪያው ዙር በ ሶስት መቶ ሰላሳ ሄክታር መሬት ላይ እንደሚያርፍና ከአፍሪካ ህብረት፣ የመሰብሰቢያ አዳራሽ በሜክሲኮ ማዘጋጃ ቤት ቤተመንግስት ያለ ስፍራ መለየቱም ተነግሯል። አረንጓዴ ቦታዎች፣ የተለያዩ ግንባታዎች፣ የስፖርት ማዘውተሪያ ስፍራና ሌሎችንም ያካተተ እንደሚሆንም ይጠበቃል። ስለመባሉ ማህሌት ካሳሁን በምስራቅ አፍሪካ ሰላምና መረጋጋት እንዲሰፍን ኢትዮጵያ እየሰራች መሆኑን የውጭ ጉዳይ ሚኒስትሩ ተናግረዋል። ሚኒስትሩ ዶክተር ወርቅ ነገበየው ለአሜሪካ ኮንግረስ አባላትና ሰራተኞች በዋይት ሀውስ ተገኝተው ስለ ኢትዮ አሜሪካ ግንኙነት ማብራሪያ አድርገዋል። ኢትዮጵያ በአፍሪካ ከፍተኛ የሆነ ኢንቨስትመንትን መዳረሻ እየሆነች መምጣቷን፣ ስለ ኢንዱስትሪ ፓርኮች፣ ከጎረቤት አገራት ጋር ያለውን የመሰረተ ልማት ትስስር፣ አለም አቀፋዊና ቀጣናዊ ስብሰባዎችን የኢትዮጵያ የማስተናገድ አቅም መጨመሩንም ዶክተር ወርቅ ነገበየው ገለጽ አድርገዋል። ኢትዮጵያ በምስራቅ አፍሪካ ሰላምና መረጋጋት እንዲፈጥር ተሳትፎ እያደረገች መሆኑን ተናግረዋል። በአሜሪካ ውጭ ጉዳይ ሚኒስቴር የውጭ ግንኙነት ሊቀመንበር ሴናተር ቦብ ኮነገርም ኢትዮጵያ በቀጣናው ሰላም እንዲሰፍን እየሰራችም ነው ብለዋል። ከውጭ ጉዳይ ሚኒስቴር የተገኘው መረጃ አጠናክሮ ስሞን ደረጀ አጠናክሮታል። በሌላ በኩል የኢትዮጵያ ቀይ መስቀል ማህበር ከህብረተሰቡ በተወጣጣ ከ42 ሚሊዮን ብር በላይ በሆነ ገንዘብ የገዛችውን ሀምሳ የአምቡላንስ ተሽከርካሪዎችን በነገ ውለት አስረክባለሁ ተብሏል። ማህበሩ በአደጋ ዝግጁነትና ምላሽ ረገድ ከሚሰጣቸው አገልግሎቶች መካከል የአራት ሰዓታት የአምቡላንስ አገልግሎት አንዱ እንደመሆኑ በነገ ውለት 50 የሚሆኑ የአምቡላንስ ተሽከርካሪዎችን ከስድስት ክልል ቅርንጫፎች ጋር ይረከባሉ። የክልሉ ቅርንጫፎችም አዲስ አበባን ጨምሮ ኦሮሚያ፣ አማራ፣ ትግራይ፣ ደቡብና ሀረሪ እንደሆኑ ተገልጿል። ዘንድሮ በሚደረገው የአምቡላንስ ተሽከርካሪ ርክክብም ማህበሩ እየሰጠ ያለውን አገልግሎት ይበልጥ ለህብረተሰቡ ተደራሽ ለማድረግ የእገዛው የጎላ መሆኑም ነው የተነገረው። በዚሁ መሰረትም ብዛታቸው 385 የነበሩትን የአምቡላንስ ተሽከርካሪዎችንም ወደ 435 ከፍ ያደርገዋልን በማለት ስለመናገራቸው ቅዱስ ደጀኔ ዘግበዋለች። ወደ ተከታይ ጉዳያችን ነው የምንሸጋገረው። ኢትዮጵያ በዚህ ዓመት ከቡና የውጭ ንግድ አጠቃላይ ገቢ ያገኘችው ታውቋል። በቀጣይነት የሚተላለፈው መሰናዶ መቅደሪያ ደረጃ ታሰናደዋለች። እሱን አድምጠን ተመልሰን እንገናኛለን። ኢትዮጵያ በተጠናቀቀው የበጀት ዓመት ከቡና ኤክስፖርት 886 ሚሊዮን ዶላር ገቢ እንዳገኘች የኢትዮጵያ ቡናና ሻይ ልማት ባለስልጣን አስታወቀ። ይህም ገቢ የተገኘው ለዓለም ገበያ ካቀረበችው 221 ሺ ቶን ቡና እንደሆነ የተገለጸ ሲሆን ከታቀደው 92 በመቶውን ማሳካት መቻሉም ነው የታወቀው። በዘንድሮ የተገኘው ገቢ ካለፈው ዓመት ጋር ሲነጻጸር ከፍተኛ እድገት ማሳየቱም ተጠቅሷል። የኢትዮጵያ ቡና ከ60 በላይ ወደ ሆኑ የዓለም ሀገራት የሚላክ ሲሆን በተጠናቀቀው ዓመት ወደ ሀገራቸው ያስገቡ ሀገራት ቁጥር 57 መሆናቸውን የባለስልጣኑ ሰሞኑ የገበያ ልማትና ማስታወቂያ ዳይሬክቶሬት ዳይሬክተር አቶ ዳሳ ዳኒሶ ተናግረዋል። ኢትዮጵያ ከምትልከው ቡና 86 በመቶ ሆኖ ወደ ሀገራቸው ካስገቡ ሀገራት መካከል ጃፓን፣ አሜሪካ፣ ሱዳን፣ ቤልጅየም፣ ሳውዲ አረቢያ ና ደቡብ ኮሪያ ይገኙበታል ተብሏል። ከወራት በፊት ለውጭ ገበያ ከቀረበ የቡና ምርት 360 ሚሊዮን ዶላር መገኘቱም ይታወሳል። የኢትዮጵያን ቡና በዓለም አቀፍ ደረጃ በሚካሄዱ የቡና ንግድ ትርኢቶች ና ኤግዚቢሽኖች ላይ በመገኘት የማስተዋወቅ ስራ የተሰራ ነውም ተብሏል። በዘርፉ የተሰማሩ አምራቾችን ተጠቃሚ የሚያደርግ ፕሮጀክት ይፋ መደረጉም ይታወሳል። የፕሮጀክቱ ዓላማ የቡና ምርት ጥራትን ማሳደግ፣ አለም አቀፍ ተቀባይነቱን ማሳደግ ና የሀገሪቱን የኤክስፖርትና ና የአነስተኛ ማሳ ቡና አምራች አርሶ አደሮችን ገቢ መጨመር እንደሆነ ተገልጿል። የቡና ምርምር ስትራቴጂ ከምርምር ተቋማትና ከሌሎች አካላት ጋር በመሆን እየተዘጋጀ መሆኑም ተነግሯል። በዘርፉ የቡና ልማት ና ግብይት ላይ የሚነሱ ችግሮች የነበሩ ሲሆን ዋነኛው ችግር የምርት ጥራት ነበር። ይህንንም ለመቀነስ ባለስልጣን መስሪያ ቤቱ ከንግድ ሚኒስቴር፣ ከገቢዎችና ና ጉምሩክ ባለስልጣን፣ ኤክስፖርተሮች፣ የመጋዘን አገልግሎት ድርጅት ጋር በመሆን በመግባባት ና እቅድ በማስቀመጥ ወደ ትግበራ መግባቱን አስታውቋል። ታስታውቋል። እያደመጣችሁት የምትገኙት ከተወዳጅ ጣቢያ ከብስራት ኤፍ ኤም 101.1 ሬዲዮ እየተላለፈላቸው የሚገኘውን በስርዓት 12 ነው። የ62 አመቱ ግለሰብ የገዛ ባለቤቱን በመግደል በፈጸመው ወንጀል በጽኑ እስራት ተቀጥቷል። ተከሳሽ ዋለልኝ ወርቁ ሰውን ለመግደል በማሰብ ሟች ወይዘሮ አበበ አበባ አረፋይኔ ህመምት ሰምቷት ከተኛችበት ሶፋ ላይ በማስነሳት በብርጭቆ ጭንቅላቷና የፊት ግንባሯን በመምታት ከፍተኛ ደም እንዲፈሳት ካደረገ በኋላ ወዲያው ህይወቷ እንዲያልፍ አድርጓል። ተከሳሽ ዋለልኝ ወርቁም ስድስት ልጆች ያፈራችለትን ባለቤቱን ህይወቷን እንድታጣ ካደረገ በኋላ ይሰወራል። የፌዴራሉ ከፍተኛ ፍርድ ቤት አራዳ ምድብ አራተኛ ወንጀል ችሎት መዝገቡን በሰውና በህክምና ማስረጃ ካጠናከረ በኋላ ተከሳሽ በሌለበት ተከሳሹን ጥፋተኛ ነህም ብሎታል። ፍርድ ቤቱም ተከሳሽ ድርጊቱን የፈጸመው በባለቤቱ ላይ በመሆኑና ደጋግሞ በመምታት ህይወቷ እንዲያልፍ በማድረጉ በማስረጃነት በመያዝ ተከሳሹ በ23 አመት ጽኑ እስራት እንዲቀጣ መወሰኑን የፌዴራል ጠቅላይ አቃቢ ህግ የህዝብ ግንኙነት ክፍል ያደረሰን መረጃ ያመለክታል። አለምሰገድ አበበ ነው።